እንዶችዬ ገባ ገባገባ በስ በነገራችን ላይ ማለት ነው። ላይክ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁን እማወራቸዋለሁ ሀገሬን እየጎበኛቸው እሺ፣ ጻፉ የምር አልተስተካከለ መሰለኝ። ሲጣፍ ጣፍ አርጉልኝ። እና ደግሞ ማለት ነው አዲስ ቻናል ድንለቅ ነው ሰብስክራይብ እንድታረጉኝ እፈልጋለሁ፣ እንድትተባበሩኝ እፈልጋለሁ ማለት ነው። የምር ሲ ኮሜንት ጻፉልኝ።